ታሪክን የኋሊት። እስራኤል ነፃ አገር ሆና፣ ነፃ መንግስት መመስረቷ በቴላቪቭ የታወጀው በ1940 ዓ.ም በዛሬዋ ቀን ነበር። ከ2000 ዓመታት በኋላ ለመጀመሪያ የይሁዳውያን መንግስት መመስረቱን ያወጁት የጽዮናዊነት ኤጀንሲ ሊቀመንበር የነበሩትና የመጀመሪያው የእስራኤል ጠቅላይ ሚኒስትር የሆኑት ዳዊት ቤንግሪዮ ናቸው። አይሁዲ በኤሬት ኢስራኤል ሂ ሚዲናት ኢስራኤል ሆሃቲቪት ሸልዓም አይሁዲ የእስራኤል መንግስት መመስረት በፍልስጤም የእንግሊዝ የሞግዚት አስተዳደር ፍጻሜ ሆነም። ይሁዳውያን ሀገር እንዲኖራቸው ለማድረግ በሩሲያ በሚኖረው ይሁዳዊ አሰባሳቢነት ድርጅት ተመስርቶ ነበር። ይሁዳዊ ኦስትሪያው ጋዜጠኛ ቴዎዶር ሄርዝል የይሁዳውያን መንግስት በሚል በጻፈው ጽሑፍ የእስራኤል ነጻ መንግስት መመስረት ይሁዳውያንን ከጥቃት ለመከላከል ብቸኛው መንገድ ነው የሚለው ጽሑፍ ብዙዎችን ቀሰቀሰም። በሄርዝል ሰብሳቢነት የጽዮናዊነት ድርጅት በስዊዘርላንድ የመጀመሪያውን ጉባኤ በ1890 አካሄደም። በጉባኤው በጊዜው በኦቶማን ቱርኮች ስተዳደር በነበረችው ፊልስጤም ጥንታዊ ሀገራችን ናትና በዚያ መስፈር አለብን ብለው ተስማሙ። ከዚያ ውሳኔ በኋላ የምስራቅ አውሮፓና የሩሲያ ይሁዳውያን ወደ ፍልስጤም በብዛት መፍለስ ጀመሩ። አዲሶቹ ሰፋሪዎች በገንዘባቸው መሬት እየገዙ ሌሎችን መጤዎችን ተቀበሉ። ከአንደኛው የዓለም ጦርነት በኋላ እንግሊዝ ቱርክን ተክታ የፊልስጤም ገዢ ስትሆን ለይሁዳውያን ማረፊያ ለመስጠት በባልፎር ስምምነት አጸደቀች። በፊልስጤም የሚኖሩ አረቦችና ጎረቤት ሀገሮች ለይሁዳውያን መስፈሪያ ቦታ መስጠትን ስለተቃወሙ ግጭት ተቀሰቀሰ። በሁለተኛው የዓለም ጦርነት በርካታ ይሁዳውያን ወደ ፍልስጤም እየሄዱ ቀድመው ከሄዱት ጋር መኖር ጀመሩ። ነገር ግን ግጭቱ እየበረታና የአረቦች ቁጣ ስለተጋጋለም እንግሊዝ የሚፈልሱትን ይሁዳውያንን መቀበል ከለከለች። ይሁዳውያን ሸማቂዎችም በጦር ኃይሏ ላይ የሽምቅ ጥቃት ፈጸሙባት። ይሁዳውያን ከአረቦችና ከእንግሊዞች ጋር የሚያደርጉትን ውጊያ አጠናከሩም። እንግሊዝ መፍትሄ ማግኘት ሲያቅታት ጉዳዩን ለተመድ አስተላለፈች። ተመድ ጽዮናውያን ጥንታዊ ምድራችን በሚሉት የፍልስጤም ምድር የራሳቸውን ነጻ መንግሥት እንዲመሠርቱ በድምፅ ብልጫ ወሰነ። የፍልስጤም አረቦች ውሳኔውን ተቃውሞ ከጽዮናውያኑ ኃይል ጋር ውጊያ ጀመሩ። ግን ይሁዳውያን ውጊያውን አሸንፈው ተመድ ከወሰነላቸው ክልል በላይ አልፈው ቦታ ያዙ። የእንግሊዝ መንግሥትም አካባቢውን ጥሎ ወጣ። ያን ጊዜ ይሁዳውያኑ የእስራኤል መንግሥት መመሥረቱን አወጁ። አሜሪካም ዕለቱን ዕውቅና ሰጠቻቸው። በአካባቢ ያሉ የአረብ ሀገሮች ግን ጦርነቱን ቀጠሉ። ግን የእስራኤል ተዋጊዎች ስለ በረቱ መንግሥታቸውን አጽኑ። የእስራኤል ነጻ መንግሥት መመስረቱ ከታወጀ ዛሬ 77 ዓመት ሆነው።